እጣ የወደቀብኝ ባልገባኝ እድሜ ነበር። በአባቴ የዘር ሀረግ የነበረው የክህነት አገልግሎት ለማስቀጠል እኔና ወንድሞቼን ሰብስቦ አባቴ እጣ ያወጣብን ነበር። እናም ሶስት ጊዜ እጣው በእኔ ላይ ወጣ ሲል በልጅነቱም ቢሆን የእግዚአብሔር አላማ እሱ ሳይመርጠው ቀድሞ እንደመረጠው ይናገራል መጋቢና ዘማሪ ተከስተ ጌትነት ይህ ሲሆን የአምስት ዓመት ብላቲና ነበር። ስድስት የመዝሙር አልበሞችና ግለ ታሪኩን ያሰፈረበት እንደ ጸና ቀረ የተሰኘው መጽሐፍ ባለ ታሪክና ጸሐፊ በተቀበላቸው መዝሙሮች ብዙዎችን ያጽናና በተለየ ቅላጼውና የዜማ ይዘት በህዝበ ክርስቲያኑ ዘንድ ተወዳጅና ተቀባይነት ያለው መጋቢና ዘማሪ ተከስተ ጌትነት የህይወት ጅማሮ ሰሜኑ የሀገራችን ክፍል ጎጃም ሲሆን አባቱና እናቱ የኦርቶዶክስ ሃይማኖት ተከታይ እንዲሁም የቤተ ክህነት አገልጋይ እንደሆኑ ይናገራል። ከዚም ወዲህ እጣ ከወጣበት እድሜው አንስቶ ማለትም ከአምስት ዓመቱ ጀምሮ አባቱ ለቤተ ክርስቲያን ሰጥቶት በዲያቆንነት በደጀን ጊዮርጊስ ቤተ ክርስቲያን እስከ አስራ ሁለት ዓመቱ ድረስ አገልግሏል። ከዚያም በኋላ ወደ አዲስ አበባ የመጣበት የህይወት ምዕራፍ አስቸጋሪና ፈታኝ በዛው ልክ ደግሞ የህይወቱ አቅጣጫ የተቀየረበት መሆኑንም ይናገራል። አዲስ አበባ ከገባ ወዲህ የጎዳና ህይወት፣ ረሀብና ጥማት፣ በረንዳ ማደር ያየው ተከስተ እሱና ጓደኞቹ በጎዳና ላይ ሳሉ ከአሜሪካዊው ሚስተር ማይክ ጋር እንደተገናኙ ከዛም ወደ ቤቱ ወስዷቸው ያኖራቸው እንደጀመር እስካሁንም ያላቸው ግንኙነት እንደጠበቀ ያስታውሳል። ሚስተር ማይክም እያኖራቸው በዛም የኮንስትራክሽን ባለሙያና ሚሽነሪም ስለነበር በዛ አጋጣሚ ከታደሶ እንቅስቃሴ ጸሎትና የቃል ጥናት በነበረው ህብረት ውስጥ ህብረት ማድረግ እንደጀመረ በዛም ህብረት ውስጥ ዛሬ ወዳለበት መንፈሳዊ ህይወት ወይም የወንጌል አማኞች ህብረት እንደተቀላቀለም ይመሰክራል። በዛ ህብረት ውስጥ የነበረው የመጽሐፍ ቅዱስ ጥናትና ጸሎት ብዙ እንደረዳው የሚናገረው መጋቢና ዘማሪ ተከስተ በዚሁ ህብረት ውስጥ በአንድ አመት ቆይታው የመጀመሪያ መዝሙር አልበሙን እንካቹ እንዳለም ይናገራል። ይህ የመዝሙር አልበም ብዙዎች የተጽናኑበት እግዚአብሔርን ውለታ የሚያወሳ ዘማሪዎችን የያዘ አልበም ነው። ከህዝበ ክርስቲያኑም ጋር በስፋት የተዋወቀበት ዘመን ነው። ከዛን ጊዜ አንስቶ የተከስተ ዝማሪዎች ሁለት ሶስት አራት እስከ ቁጥር ስድስት አልበም ድረስ ብዙዎች የተባረኩበት ዝማሪዎችንም አበርክቷል መቼም ህይወት ሁልጊዜ ብርታት የለምና በ2008 ዓ ም ባጋጠመው የህይወት ፈተናና ድካም ብዙ ነገሮችን ያየበት የህይወቱ ምዕራፍ እንደሆነም ይናገራል በዚህም ድካም ለብዙ የመገናኛ ብዙሀን መነጋገሪያም ነበር ትዳሩ ህይወቱና አገልግሎቱ በብዙ የተፈተነበት እንደሆነም በዛውም ብዙ የእግዚአብሔር ምሕረት ያየበትና ተያይዞም ጠንካራ የሰዎችን ልብ ያየበት ምዕራፍ እንደሆነ ያስታውሳል። ነገር ግን መሳት፣ መውደቅ በሰው ልጅ ህይወት ውስጥ የሚያጋጥም ነገር ነውና የሳተው በዛው ስቶ እንዳይቀር መክሮና አስተምሮ ከጥፋቱ እንዲመለስ ማድረግ ሲቻል፣ ብዙ ሰዎች ግን የወደቀ ዛፍ ምሳር ይበዛዋል እንደሚባል የወደቀ ሰው ላይ ብዙ ድንጋዮችን የሚወረውሩ ጠጣር ልቦችን ለይቅርታ ዝግ የሆኑ የልብ ደጆችን ተመልክቻለሁ ብሏል በዚህ ሁሉ ሳልፍ ፈራጅ እንዳለው ይልቁስ ከበፊቱ የበለጠ ትሁት እንዲሆን አድርጎኛል ሲል ያለፈበትን ከባድ ምዕራፍ ያስታውሳል ቢሆንም ግን በምህረቱ ባለጸጋ የሆነው እግዚአብሔር ዳግም በምህረቱ ሲያቆመኝ ሌላውን የሚጠቅም መልዕክት ሰጥቶኝ ወጣው እንጂ ተሰብሬ አልቀረሁም እናም ቁጥር ስድስት የመዝሙር አልበም በምህረት የታጀበ ዝማሬ የበዛው ዛሬም ክርስቲያን የሚባረክበት ከህይወት የመነጨ ዝማሬ ስላለው ነው በማለት ይገልጻል። ከዛም በተጨማሪ በቅርብ እንደ ጸና ቀረ የተሰኘው ግለ ታሪክ መጽሐፍ የራሱ የህይወት ታሪክ በመጽሐፍ መልክ አበርክቷል። በእያንዳንዱ ምዕራፍ ውስጥ የእግዚአብሔር ጥበቃና ምሕረት፣ ቸርነት አለበት። ያጸናውን እግዚአብሔር በህይወቱ ምዕራፎች ከትቡ ለአንባቢያን አበርክቷል።